ታዲያስ ጋይስ እንዴት ናችሁ? ዛሬ ኢትዮጵያ ከቼፕብ ያሉ በጣም ብዙ ጊዜ ነው ከጠፋው፣ በአንዳንድ ኬንዞች ምክንያት ጠፍተናል። ዛሬ ከልጅነት ጀምሮ የምጓጓለት የነበረውን ግራሚ የሆነውን ሳንት ማሳያችሁ፣ ፔስ ሀሜሽ ይባላል

ዛሬ ተሳክቶ ጨክኝ ገዝ ለመግዛት ማካከያሉ ዛሬ ለዚህ ማለት ነው ስለ ስለ ፒስ አምስት ማለት ነው ፋይቭ ምን አይነት ጌሞችን ይዘዋል እንዲሁም ደግሞ ራሱ ነው የሚለውን ነገር ልነግራችሁ ፈለግኩ እና ሰው ወደዚህ በመጀመሪያ ቪዲዮ ላይክ ሰብስክራይብ እና ሸር በማድረግ ድጋፋችሁን አሳዩን። ኦኬ ቪዲዮ ከመጀመራችን በፊት ማለት ነው በመጀመሪያ በቃ ምን አይነት እቃዎች ናቸው ስትገዙት የምታገኙት የሚለውን አንድ ባንድል ማሳየት ሞክራለሁ። በመጀመሪያ ይህኛው ትልቁ ነው ታገኛላችሁ። ከዛ በኋላ እጀታዎች አሏችሁ? እጀታው ማለት ነው ከኤም አርባ ወም ከነሱ በታች ያሉ እጀታዎች ለየት የሚያደርገው ሴንሰር ነው። የሆነ ጌሙ በምትጫወቱበት ጊዜ አሁን የተለያዩ ጌሞች ሊኖሩ ይችላሉ። ያን በምታደርጉባቸው ጊዜያቶች እዚህ የተለያዩ ሴንስ ይሰጧቸዋል። ምሳሌ የሚነዝረ ሊሆን ይችላል ቫይብሬት የሚያደርግ ሊሆን ይችላል። እንዲሁም ለምሳሌ የሆነ ድምፅ ሲኖር፣ የሚጋጭ ነገር ሲኖር ይነዝራቸዋል። እንዲሁም ደግሞ እነዚህ የመጨረሻዎቹ እንትናዎች ከሌሎች ከበፊቱ እጀታዎች በተሻለ መልኩ እንትን ናቸው፣ ፈጣን ናቸው። ተሎ መበላሸት አቅማቸው በጣም ዝቅተኛ ነው። እንዲሁም በነዚህ ዲዛይኖች ውስጥ ማለት ነው ላ እዚ ጋ የምታዩት በተን እንትን ነው። በምትነካኩት ጊዜ አንድ የጌሞ አካል ሊሆን ይችላል። ይሄ ሴንሰር ብል ነው። ልክ እንደታች መጠቀም ትችላላችሁ ማለት ነው። እንዲሁም ሌሎች ሞር ከዛኛው ከሌሎቹ ከኤም አር ና ከኤምሻሎች ምናምን የተሻለ የሚያደርገው በጣም ጥራት ያለው ነገር ነው። ውስጥ ጋር በማግኔት ከዚህ በፊት የሚሰሩት እንትኖች በማግኔት የተያያዙ ነገሮች ሆነው ነገር ግን ያን ያክል እንትን አይሰጧቸውም፣ ያን ያክል ምቸት አይሰጧቸውም በሚንቀሳቀስበት ሰዓት ምናምን። እዚህ ጋ ግን እንደፈለጋቸው መንቀሳቀስ አፍ እጃቸው ላይ እንዳል ራሱ ያሰማቸው ይችላል በምትጫወጥበት ጊዜ እና ሌላ ሌላ ሌሎች ሌሎች ፕሌይስቴሽኖች ላይ ማለት ነው። አፕሊኬሽን እቃውን ገዝታችሁ ብቻ መጠቀም አትችሉም። አንዳንድ እቃዎችንን ኦርደር ማድረግ ይኖርባቸዋል ከውጭ ሀገር፣ ሌሎች ሀገራቶች ናምን ማስመጣት ይኖርባቸዋል በዚህኛው ግን ልክ ገና ስታመጡት ጌም ራሱ አለው ራሱ ዳውንሎድ ማድረግ ብቻ ነው የሚጠበቅባቸው። እዛው ዳውንሎድ ታደርጉታላችሁ ምንም አይነት ክፍያ መክፈል አይጠበቅባችሁም። የሚገዙ ብዙ አይነት አፕሊኬሽኖች አሉት፣ ግን ግዴታቸው አይደለም። ለምሳሌ አሁን እኔ እንዲቀለኝ የኤፍሲ 26 ነው የገዛውን ካሴት ነው ዲስክ ነው ዲስክ አለው የዲስክ መስገቢያ ምንትን ስላሉ እቃው ድማድረግ ይችላለ ማለት ነው። በኤፍሲ 2026 ጌም ጨዋታ እንትኖችን ፕሪሚየር ሊግ እንችላለን፣ ቻምፒዮንስ ሊግ ማንኛውም ጌም ዚጋ ማግኘት ይችላሉ። እንደፈለግኩ መጫወት ይችላሉ ማለት ነው። ፈትሀ ብዬ ማለት ነው ነገር ግን ከዚህ ውጭ ከዚህ ከዲስኩ ውጭ ማለት ነው የተለያዩ ጌሞችን ማግኘት ይችላላችሁ። በነፃ በጣም ብዙ አፕሊኬሽን በነፃ ማግኘት ይችላላችሁ። እናንተ የሚጠበቀው ዳውሎድ አድርጎ እንደፈለጋችሁ መጫወት ነው ማለት ነው። ከኳሱ ውጭ ግን አንዳንድ በጥሞር እጀታው በጣም የሆነ ልቀቁኝ ልቀቁኝ አይድም ምንም ልትለቁት እና አታስቡ። ሁለቱ ጊዜ እራሱ አታስቡትም ማለት ነው ሌላ እንዴት እንደምንሰካው ኪሎ እንሰካከዋለን። ናም ነገር ብትገዙ እና ብትጠቀሙ እንደዚህ ዓይነት ነገሮችን ሞር እናተ ቤታችሁ ስትሆኑ ከቤተሰብ ጓደኞቻችሁ ጋር ምናምን ወደ ቤት ጋር ስትሆኑና ይዟችኋቸው ትመጣላችሁ ጌም ፕሌስቴሽን ትጫወታላችሁ ወንድሞቻችሁ ጋር አትደበሩም። እነሱም እናንተ ጋር እንትን ይላሉ በቃ የተለያየ ደስ ደስ የሚሉ ጊዜያቶችን በእነዚ ማሳለፍ ትችላላችሁ ማለት ነው። ላችሁንም ለመክራችኋ መክራል መክራል ሞረ በተለያዩ መንገዶች መዝናናት ይቻላል። ነገር ግን በእንደዚህ አይነት ነገር ውስጥ ተዝናኑ። እንዲህ በጣም አሪፍ የሆነ ጊዜ ይሰጣችኋል ማለት ነው። ሌላው ፕራይስ ፕራይሱ እዚህ መናገር አልፈልግም፣ ምክንያቱም የብሩ ዋጋ ኦቨር በሆነ ቁጥር ሰው የሚያስበ ማታደፉ ሰው የሚያስበው ላይ ካለ ለዚህማ ይሄን ያክል ብር አለወጣም እንደዚህ እኔ እንደዚህ አለወጣም። በእውነቱ ይሄ ላይክ በነጮቹ ወደ አምስት መቶ ዶላር ነው የሚሸጠው። ይሄ እንግዲህ ኳልኩሌት ማድረግ የእናንተ እንትን ነው። እንዲሁም ደግሞ በምትገዙበት ጊዜ የሚሰጣችሁ አንድ እጀታ አንድ እጀታ ብቻ ነው። አንድ ብቻ ነው የሚሰጣችሁ። ይሄ ብቻ ማለት ነው። የእኛውን አንዱን ትገዛላችሁ በግል ወደ ሶስት መቶ ምናምን ነው። ሶስት መቶ ምናምን ሳይክል ብቻውን ማለት ነው። በጣም ደስ የሚሉ ነገሮች አሉት። ኦኬ፣ አሁን ማለት ነው እንዴት እንደምናገናኘው አሳያችኋለሁ። ኢስራኤም ሃርድዌር ከእንትኑ ጋር ከቲቪው ጋር የሚያገናኛ ይጠበቅባቸዋል። ትንሽ ቴሌቪዥኗ ተመታለች። ጀመሪያ እናገናኘዋለን ከአይዌች ከሚባለው ካብል ጋር አገናኘነው፣ በኋላ ከኤሌክትሪኮ ጋር እናገናኛለን። ሳምታይምስ አገናኛቸው በኋላ ኦልሬዲ ኮኔክት ስላደረግኩት ከተለያዩ እንትኖች ጋር ከቻርጅም አድርገዋለሁ። ከኔ የሚጠበቀው ማለት ነው ኦን ማድረግ ነው ያው፣ እንደምታዩት ማስላሁ እየከሰተ ነው። ሰው ፕሮሰስ ያደርጋል፣ ትንሽ ጠብቋል። ፕሪፓሪንግ መብራት ላስዋላል። በደንብ ይታይ። ይህን ካገናኛችሁት በኋላ በለው ተወጣ። ከዚህ በኋላ የሚደብረው ነገር አይኖር ከዚህ በኋላ ኦኬ። ፕስ ቢግ ፕሮብለም ሪሞት የለንም። ይህም በግሉ ነው የምትገዙት ማለት ነው። ይህኛውን ዲስክ ኦኬ ከዛ እንዳልኳችሁ ቅድሙን ቅድም እንዳልኳችሁ የተለያየ አይነት ጌሞችን በነጻ ማግኘት ትችላላችሁ። ባትልፊልድ የሚባለው አለ። ፉትቦል ፕሌይሩም ወንድሞች በጣም የሚወዱት ጌም ነው። እንዲሁም ፒኤስ ፋይቭ የተለያዩ ድሮች አሉ። ዩኤፍኤልም እንደዚሁ አለ። ጌሞች በነጻ ተለያዩ ጌሞችን ፍሪ ማግኘት ትችላላችሁ።

ለኪድስ እንዳያቸትም እንዲሁም ገራም የሆነ እንትን አለ እዚህ ፕሌይሩም የሚባል የልጆች መጫወቻ ነው፣ ጌም ነው። ድሮ ደስ ይለኝ ነበረ። አሁን ላይ እንትኑ ጋር ደስ የሚል ፊሊንግ ይሰጣቸዋል። ገና ደስ ትይዙት ምናምን ጌሙ ሲጀምር ምናምን ያለው ሁኔታ በጣም ደስ የሚል ስሜት አለው። ይነዝራችኋል ማለት የሚገርም ስሜት። የሆነ እንዴት አድርጌ ላሳያቸው በሚንቀሳቀስበት ጊዜ የሚነዝራችው ስሜት ምናምን እንዳላችሁ እንዲሰማችሁ ነው የሚያደርገው ራሱ ሳውንድ ራሱ አለው።

በተለያዩ ደስ ደስ በሚሉ ነገሮች ማሳለ የምትፈልጉ ከሆነ ቤተሰቦቻችሁ ጋር፣ ወንድሞቻችሁ ጋር ምናምን ጌም ለዚህ ፕሌይስቴሽኖችን በማስገባት ፈታ ያለ ጊዜ ማሳለ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በቀጣይ ቪዲዮዎችን እስከምንገናኝ ድረስ ቪዲዮውን ሰብስክራይብ፣ ላይክ እና ሸር በማድረግ ክቡና ሆኑ፣ ተባበሩ። አብራችሁ ስለቆያችሁ በጣም አመሰግነው።